እንግዲህ ምናልባት እናንተ ከአውስትራሊያ ናችሁ። እንግዲህ አውስትራሊያ በርካታ ኢትዮጵያውያን የፒኤችዲ ፕሮግራምም እና ፖስት ግራጅዌትም የሚሄዱበት ነው እና ምናልባት ኢትዮጵያ ውስጥ ላሉ የማስተርስ ተማሪዎች ፒኤችዲ ማመልከት ለሚፈልጉ በጣም እንደ አጠራ አደርጋችሁ ምናልባት ሀይለማርያምን መልካሙ የሄዳችሁበትን የስኮላርሽፕ አይነት ብትጠቅሱላቸው ምናልባት ከዛም ሊጠቀሙ ይችላሉ ብዬ አስባለሁ። ምክንያቱም አንዳንድ ተመልካቾች ፕሮግራማችን ያዩ አስተያየት የሰጡን በርካታ ስኮላሮችን እዚህ የጋበዝን ግን እነሱ በተለይ ይህን እድል ያገኙበትም ስለማጋሩ ያንን ስ እያደረግነው ስላሉ በዚሁ አጋጣሚ በጣም አጠር አጠር አድርገን ስኮላርሺፑ ምን ነበረ ምን ነበር ኪንኪ ሪኳየርመንቶቹ አውስትራሊያ ጆይን ያደርጋችሁበት እንግዲህ እኔ ብዙ ቦታ ስኮላርሺፕ ሞክሬአለሁ የሚገርመ ከዛ ከቻይና በፊት ወደ ጋና መሄጅ ነበረ ከዛ ቻይና ሄድኩ ከዛ አውስትራሊያ ሁለተኛ ነው የመጀመሪያውን ስኮላርሽፕ ፍሊንደርስ ዩኒቨርሲቲ አግኝቼ ነበር፣ ግን የቻይና በስራ ውጥረት ምክንያት ቪዛም አፕላይ ማድረግ አልቻልኩም እና የመጀመሪያው አለመሰልቸት አለመሰልቸት ስለ በደንብ ናቪጌት ማድረግ ነው። ያው ቁጭ ብሎ ፔፐሮችን ማንበብ፣ እንደርስታንዲንግን መጀመር፣ ከዛ ፐብሊኬሽኖችንም በተለይ ሪቪው ፐብሊኬሽኖች አንድ ፊውቸር ይሄ ይሆናል ብሎ ባስበው ኤሪያ ላይ የተወሰኑ ሪቪዎችን መስራት ከዛ ያለመሰልቸት መሞከር ነው። ብዙ ሰው የሚያስበው እስኮላርሽፕ የሚገኘው በአንድ ሙከራ ነው ብሎ ያስባል። እስኮላርሽፕ በአንድ ሙከራ መጨረሻ በጣም ሬር ካልሆነ በስተቀር በጣም አስቸጋሪ ነው። በጣም በተደጋጋሚ ጊዜ መሞከር ያስፈልጋል። ሁለተኛ ዶክመንቶችን ሬዲ ማድረግ ነው። የአካዳሚክ ዲግሪዎችን፣ ሰርተፊኬቶችን፣ ፓስፖርት አሁን አሁን ደግሞ አሁን አውስትራሊያ አይልቴስ ይጠይቃሉ። ለአይልቴስ የመሳሰሉ ነገሮችን እነሱን ሬዲ ማድረግ ነው። ከዛ ባሻገር ግን ኢሜይል አጻጻፍ ላይ መጠንቀቅ ነው። አሁን ብዙ ጊዜ ጥሩ አካዳሚክ እንትን ስላለን ወይ ውጤት ምናምን ሪከርድ ስላለን ስኮላርሽፕ የምናገኝ ይመስለናል። ግን ኮሚኒኬሽን በጣም ወሳኝ ነው። አሁን ካየሁት ውስጥ ኢሜይል አጻጻፍ ራሱ አለው ህግ ያለው ዝም ብሎ ለሆነ ፕሮፌሰር ኢሜይል ስለጻፍክ ጥሩ ፕሮፋይል ቢኖር እንኳን አይመርጥህም። በዚያ ላይ ብዙ ጊዜ ያው በግምት ነው ሰዎች የዛን የሚጽፉለትን ሰው ፊልድ፣ ስፔሻላይዜሽኑን፣ ላቦራቶሪው የሚሰራውን ብዙ ነገር አይመለከቱም። ዝም ብሎ ጀኔራል ኢሜይል እንትን ይሉና ያዘጋጁና ለሁሉም ሰው ይልካሉ፣ ማስ ኢሜይል። እሱ ብዙ ጊዜ አይሳካም። ፌደርቲ ነው ማለት ብዙ ጉዳዮች አሉ። ባጭሩ ይህን ይመስላል። እኔም ነው። እሺ፣ በድጋሚ አመሰግናለሁ። ስለ ስኮላርሽፕ ከተነሳ አይቀር የአውሮፓን እና የአውስትራሊያን አጠራርጌ ኮምፔር ለማድረግ በሞክር ደስ ይለኛል። አውሮፓ ላይ የሚወጡ ስኮላርሽፖች ብዙ ጊዜ ኮታ ያላቸው፣ አብዛኞቹ በማስታወቂያ የሚወጡ በየአመቱ ሪኒው የሚሆኑ ናቸው እና አመት ጠብቀው ወይም ሳይክል ጠብቀው የሚመጡ ናቸው። እና የመጀመሪያው ያገኘው ስኮላርሽፕ ለምሳሌ ለአምስት ዓመት የሚቆይ በየአመቱ አንዳንድ ባች ይዞ የሚሄድ ፕሮግራም ነበርና እንደዚ አይነት ፕሮግራሞች በየጊዜው ይመጣሉ። የነበሩትም የሚታደሱ ይኖራሉ፣ አዲስም በየአመቱ የሚመጡ። ምክንያቱም አሁን የኤራስምስ መንደስ ዩሮፒያን ዩኒየን አንዳንድ ፊልዶች ላይ ያንን ፊልድ ሰፖርት ለማድረግ አዳዲስ ፕሮግራሞችን ከዩኒቨርሲቲዎች ጋር እየተነጋገረ ይቀርጻል እና ፔጅ አለው የኤራስምስ መንደስ እንደዚህ የስኮላርሽፖች ወይም እንደዚ አይነት ነገሮች የሚመጡበት እና እዛ ጋ ሄዶ ቼክ ያደረገ ሰው ቀድሞ መረጃውን ያገኝ ቀድሞ የማመልከት እና የማግኘት ቻንስ አለው። ወደ አውስትራሊያ ስንመጣ እኔም የመጣውበት መንገድ ብዙም ሰው የሚመጣው ምንድነው ሰዎችን ነው የሚያጠሩ ሰዎችን፣ ሪሰርች ኢንስቲትዩሽኖቹን፣ ፋካልቲዎቹን ማጥናት ያስፈልጋል እና ማን ምንድነው የሚሰራው ምንድነው የሰራው በኔፊልድ ያሉ ሰዎች እና ማን ናቸው ማንን ባናገር ነው ሊቀበለኝ የሚችል የሚለውን ጥናት ማጥናት ያስፈልጋል እና ከዛ በኋላ እንግዲህ በአብዛኛው ሰዎች ጋር ኮሚኒኬሽን መጀመር ሰዎቹን ካወቅናቸው በኋላ ኢሜል ኮሚኒኬሽን፣ ቅድም ኃይለማርያም እንደጠቀሰው ዶክመንቶቹን ካስታከልን በኋላ ኢሜሎቹን አሪፍ አርገን ኮምፖዝ ማድረግ ከጀመርን በኋላ ሰዎቹን ኮንታክት ማድረግ ነው። በኤሪያ በምንፈልገው ኤሪያ ያሉትን ሰዎች አስማች አስፖሲብል አፕላይ ማድረግ ነው። ከዚህ ጋር ተያይዞ አለመሰልቸት። አሁን አንዳንድ ሰዎች ይጠይቃሉ ስኮላርሽፕ ፈልግልኝ ምናምን ይሉና ሌላ ጊዜ ኮንታክት ስታደርጋቸው ረስተውታል። ምንድነው? እንደዚህ አይነት ነገር የሚፈልጉት? ጀስት ኢንተረስት ብቻ ነው ያላቸው። ኢንተረስት በቂ አይደለም። በጣም ስራ ነው። በቃ ስኮላርሽፕ መፈለግ ስራ ነው፣ ታይም የሚሰጠው ስራ ነው። እና በደንብ ጥረት ቢያደርጉ ላለ ይህ ነው ያለኝ ሀሳብ።